እሸቱ ደጉ እባላለሁ የኩል ፋሽን ዲዛይን ማሰልጠኛ ተቋም መስራችና ስራ አስኪያጅ ነኝ። ኩል ፋሽን ዲዛይን ማሰልጠኛ ተቋም ከተመሰረተ ጭቃን ጀምሮ እስካሁን ድረስ ለሰልጣኞቻችን የፋሽን ዲዛይን እስኪል የሚባሉትን የማንኛውም ልብስ ከህፃን እስከ አዋቂ ባህላዊ፣ ዘመናዊ ብለው መስራት የሚያስችሉ ሙያዎችን እንደ ስፌት፣ ስኬች፣ ፓተርን፣ ልኬታ የሚባሉ ሙያዎችን እያሰለጠንን አንድ ሰልጣኝ ከኛ ከሰለጠነ በኋላ ምን አይነት ተሰጥኦ አለኝ፣ ምን አይነት ሪሶርስ አለኝ፣ ሁሉን ነገር የሆነ አካባቢው ላይ ያለ ሊሆን ይችላል፣ የራሱ ችሎታ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል። የተለያዩ ነገሮችን ራሱን የሚያይባቸው ደግሞ ለስልጠና አጋዥ የሚሆኑትን ባለሙያ ጋብዘን በዚህ ዘርፍ ላይ ብዙ አመት የስልጠና ሙያ ያላቸው ዘርፉ ላይ ብዙ ጊዜ እየሰሩ ያሉ ሰዎችን ጋብዘን እንደ ስራ ፈጠራ የኢንተርፕረነር የሚባሉ እነሱን ስልጠናዎች ይሰጣቸዋል። ላይፍ ስኪል ስልጠና የህይወት ተሞክሮዎችን አሉ። በዛሬው ዕለት ደግሞ ያው ለሶስት ቀን ተከታታይ ቀናት ነው እየተካሄደ የነበረው፣ በዛሬው ዕለት ያው ተጠናቋል። በስልጠናውን በጣም አሪፍ ነበር። ፊድባኮችን ያው ከተማሪዎችም ወስደናል። ይሄ ላይፍ ስኪል እና ኢንተርፕረነር ስኪሎቹ ምንድናቸው አሁን ሊጠቅማቸው የሚችሉ ሰልጣኞች ከስልጠና በኋላ እንግዲህ ቅድም እንዳልኩት ያላቸውን ተሰጥኦ ነው። ስለዚህ ስልጠናው ያላቸው እውቀት አለ። ከስልጠና በኋላ ደግሞ ምን መስራት አለብን የሚሉትን ነገሮች የተለያዩ ሰዎች ታሪኮችን ይነሳሉ። ስራዎች እንዴት መፍጠር ይቻላል፣ ቻሌንጆችን እንዴት ፌስ ማድረግ ይቻላል። ከዛ በኋላ ደግሞ በትንሽም ነገር ግዴታ በጣም በትልቅ ካፒታል መሆን የለበትም። እኛም አሁን ብዙ ጊዜ ስልጠና ሳይሆን ችግሩ ሰው ልጅ የስራ ፈጠራነት ይሄ ራሱን ወደ ስራ ይሄን ብሰራ ይሄን ባረግ የሚሉ ነገሮችን ማለት እንደዚህ ችግር አለብኝ እንደ መስራት እችል ነበር እንደ ችግር አለብኝ የሚሉትን ትተው ራሳቸውን ወደ እዛ ይሄ ባላቸው ነገር ላይ ሰርተው እውቀታቸውን መሰረት ያደረጉ ስራዎችን ሰርተው የራሳቸው ህይወታቸውን፣ ሀገራቸውን እና ወገናቸውን እንዲጠቅሙ ለማድረግ ነው እኛ እቅዳችን። የተለያዩ ታሪኮች ተነስተዋል የተለያዩ ሰዎች ወድቀን ነበረ መስራት አልቻልንም፣ በቃ የኛ ህይወት አለቀ ብለው የነበሩ ሰዎች አሁን ግን በሆነ አጋጣሚ ያው በሆነ ሰው ጓደኛ ማየተው ይችላል፣ እንደዚህ አይነት ስልጠናዎችን ወስደው ራሳቸውን የቀየሩ ሰዎችን ታሪክ እየተነሳ ሰዎች እነዚህ ሰልጣኞቻችን ከሙያቸው በተጨማሪ ጥንካሬን አብሮ መስራትን የምንድን ነው ቲም ወርክን ስልጠናዎች ተሰጥቷቸዋል። አይሆፕ ተማሪዎቻችን ወጥተው ይህን ነገር እንደሚተገብሩት ባለሙያ ተስፋ ነን።